ድምጻችኋለ ጂጂ፣ ድምጻችኋለ ቴዲ፣ ድምጻችኋለ በቃ ስልኬ ሊያሳብደኝ ነው። ጣቁራችኋል ምን አይነት ሙድ ጀመርሽ ደሞ አንቺ ቴዲ? የውዴ ድጋሚ ልውጣና ድጋሚ ላኩልኝ። አይራለ ማረም ቁጨቅጨ በደምብ ኩልል ብላችሁ ነው የምትታዩኝ እዚህ ጋር አየሁሻ። ጂጂን አይተሃት? ሰው ሁለት ሁለት ስልክ ነው ያለው። አንተ ይውዋ ልትወጣ ሴቱ ሁለት ሁለት ስልክ ነው ያለው። እንዲህ ብላ ገብታ ልታዬን ስትል ትታያላችሁ ሁሉ ብላችሁ፣ አራት ስልክ ነበር ሰላም ብቻ እኔ እኮ በተለቀ እኮ ክብረ በዓል እኮ ለማመዝገን እኮ ቀን እየጠበቅኩ ነው። ዋናው ዋናው ልጅ የሰው ልጅ ሲያስቀይምሽ ዋናው በፍቅር መመለስ ነው። ገባሽ? አለ ብቀይም አይደለም አንተ ወይ አካብዶ ይሆናል እንጂ ይሄ እኮ እኔ እንደዛ አልተቀየምኩም። በውስጥ እኮ በደንብ ተረጋግጠናል። በቃ አለቀ። ብቀየምህ አልራገጥም ነበረ። ጂሻ ሰላም ነው ወይ? በቃ ፖለቲካ አቆምሽ? እውነት ነው እኔ ስለ እውነት ለመናገር ከሚገባሽ በላይ ብዙ ለፍተሽ የሚገባሽን ያህል ሌላው ቢቀር የሚገባሽን ያህል ሰው እኮ ቴንኪው፣ ትልቅ ነገር ነው። ቴንኪው፣ ትልቅ ነገር ነው። በፖለቲካ ስለተዋጋሽ፣ ስንትን ስላልሽ ሳይሆን ሰው ባልነበረበት ሰዓት በተቻለው መጠን ድምፅ መሆን ይቻልሽ ሰው ነሽ እና ይሄ አይገባሽም ነበር። አንድ ቀን እንገማገማለን። ስልኬ ስታካጉ እግዚአብሔር ያክብር። ከእግዚአብሔር ነው ዋናው። እነሱ ነፃ ሆነ የኖሩ እንጂ እኔ ለራሴ አይደለም የታገልኩት። ነገራችን እኔ የምኖረው ችግር እኮ የሚያስቡት እነሱ ለእኛ ይመስላል ሊኖሩ ይችላል። ሰው እንደዛ ብሎ የሚያስብ አንድ ቀናስብ ያላ ሲሪስ ለዛ ድካምሽን የሚረዱ አሉ፣ ሁሉም አሉ፣ የሚረዱ ብዛት አሉ አንዳንድዴ ሲናገሩ ሰማለሁ። ያኔ የበዛ ጊዜ ድምፅ ስትሆነ የነበረች እህታችን ና እያሉ የሚናገሩ ብዙ አሉ ነው ብቻ

የመጨረሻ መረጋጋት ያለሽ። ምን ታያለሽ ማርቲ? በጣም በሰለች፣ ቶሎ በሰለች። የሚገርም ነው። እናንተማ ምን አለባችሁ? እኔ ፎቶ ነገ ይዘቅዘቅ እንጂ ምን አለባችሁ? እናንተ አውሩ፣ አውሩ። ዘቅዘቃ የምትወቀጠው የታየናት አውሩ፣ አውሩ፣ አውሩ። ምን እንደሚገርም ተቀ ነገ ዱላውን ኔ ነኝ

አምስት መቶ እያልኩ በሚሊዮን ቢቆጠረኝ አይሻልም? ዩቲዩብ ላይ ያው ሁሉ ጉዳውሮች ባንድ ወር ውስጥ አስር ዶላር ጣራ ተድርቅ ይበል። ምን ቦታኝ አልሄድም አልሄድም። ይሻሙበት ተሻሙበት። እዛ ላይ ነገ ይመጣሉ። ነገ መተው እንደሚሉ ዩቲዩብ ላይ ከተከፈለኝ የማዳም ልጆች ዲያስፖራው አፍንጫ አፍንጫቸውን አሰሪያችሁን ብላችሁ ውጡ፣ ቤታ አለች። ዩቲዩብ ጀምራለይ፣ ሸቅላለሁ፣ አከፋፈላችኋለሁ ብያለሁ። አሁን ዛሬ ቤታ ይሄንን እምቢ ያለችው ይላሉ ገባል። ብዙ አልተከፈለኝም ያለችው በደንብ ዳጎስ ያለ ገንዘብ ስታይ አውቃላ ለመክፈል ነው እንደሚሉ አትጠራጠር። ነገ ግን አስር ዶላር ናጋይስ እንዴ ላካፍል? ለራሴ ራሱ አንድ ቡታንታም አትገዛ። የዘንድሮ ቡታንታ ሰላሳ ዶላር ገዛ፣ አስር ዶላር

ቆይ አሁን ከተከፈለ እንዳው ትልቅም እኮ ቢሆን እኮ መቶ ዶላር ሁለት መቶ ዶላር ነው የሚከፈላችሁ እ ሱፐር ስቲከር ሱፐር ቻት ታስገዣችሁ፣ አልሰራ ብሎ አልሰራ ብሎ ደግመውበት ይሁን ቲክቶክ ለመደሽ ዩ ማስታረኔ ስንት ወዳጅ አለኝ። ቤት ታየ የኔ ድንቡሽ ቡሽ የኔ ጣዝማማ ብሎ አንበሳ የሚለቅ ወዳጅ አለኝ። ምን ዛ ግድም ዲያ አስለፈለፈኝ ስለሆነ ተጠራቅሞ ነው የሚጠብቅ ይቀመጥ ይቀመጥ። አሁን አራበኝም አልቸገረኝም። የሚከፈል ነገር ይቀመጥ እዛ የተጠራቀመ ይቀመጥ። መሰለሽ አሁን ቲክቶክ የግድ ጌም መጫወት አለብሽ። ሀሮ ነው ወዳጅ ይመጣል። አንተ ግዴታ ነው ወዳጅ ይመጣል። ባለሀብት ነው ግዴታ ግዴታ መስጠት አለባቸው። ኖ ኖ ኖ ጌም ስትጫወት፣ ያው እኔ ግን ማለት ነው የኔ ወዳጆች ባለሀብት ስለሆኑ ቴድዬ ስትረስ ምናምን ለማላቀቅ ይመጣል። ቤት ታየ ፍቅር ይላል። ያ ያ አስበዋል በስራ ምናምን ስትረስ ሆኗል። አዝናን ሀብታሞችን ያለው እንዳይጉላሉ አዝናናለው እንዳይጉላሉ። አረ እንዳትሰበር እያልኩ ሀብታሙን እያዝናናው አንበሳ ይለቃል። ዝምብሪ የሆነ ነገር ይለቃል። ቴድዬ አንተ ዝምብለ ጌም ነው የምታስበው። እያዝናናው ትልልቅ ሀብታም አለ፣ ትልልቅ ሰዎች አሉ የሚዝናኑ። እነሱን እያጫወት እየተንከባከቡ ዝም ብዬ ይለቃሉ። እነሱ የሚለቁት በላይሽ ላይ ያለው መንፈስ ነው የሚያስለቅቃቸው። ኮንጎ ጫማ ብዬ እኮ ነው ዩቲብ ስጀምር፣ ኮንጎ ሁሉ አይቀረኝም ምገዛ ማሮች የኮንጎ ቀርቷል። እኔ ማማ አስቤ የነበረው ከአንቺ ጋና ከመጀመሪያ ትዝ ይልሻል? የበዓል ቀን ነው የተገናኘ ሰዓት እዚህ ከኪዱ ጋ አሪፍ የመዝናኛ ፕሮግራም አስቤ ነበር፣ ሚገር አንተ ደግሞ ዞሮ ዘረር ከእሷ አትወጣም። አይ ደግሞ ኤልሲ እኔ እንግዲህ፣ አይ ዶርም አይ ቴዲ እንደምትመጣ ሰምተህ ነው ጠንቀኝ? እምቢ አለ እኮ እኔ እንጃ። አይ ታርቀናል እኮ ቴዲያ፣ ኦፊሻል አላረግነውም እንጂ እርቁን ታርቀናል። ታርቀን በቃ አይዞሽ አይዞሽ አንቺ ትብስ ምናምን ያለውልሽ እንደጋገፍ የሚል በግሩፕ መሪ አውጥተን ታርቀናል። ታርቀን ግን ለህዝቡ ቀስ በቀስ እንናገራለን። ይሄ ህዝብ እኔም ስታረቅ ይታረቃል ሲጣላ ይጣላል እንዳላወዛግበው በሚል ቀስ በቀስ እነግረዋለሁ ብዬ እንጂ እኛ ታርቀናል። እሺ ማሮቼ፣ ኦፊሻል አድርገን ይዘን እንመጣለን። አምጣቹ እኔ የእውነት ለመናገር ይሄ ሰው ራሱ ማማት የሚያምርባችሁ ሁለታችሁ ነውስ። ሰው ስታሙ፣ በቃ እኔ መዝናኛ እኮ ብለሽ ፈልገሽ የሆነ የምታየው ነገር ያስፈልግሻል። ቲክቶክ ላይ እኔ ታዝናኑ። ጌታ አባቴ ወይ ወይ፣ ጉድ ስሙ ወይ! ምን እንዳሉ ልንገራችሁ። እንትና ቅድም ቅጣት ሳትቀጣሪኝ ስለወጣች ቤታ አንዴ ነይ እያለች ነው። እሺ ዜድ ሁለት ሁለት ይኸው፣ ይኸው ቤታ ዜድ እየጠበቀችሽ ነው። ሳሎጣ አርባ ደቂቃ በኋላ ነው እኔ አንድ የሆነ መረጃ ነገራቸው እና ዜድ ቴዲ ሕግ ፍራ ሕግ ያግድግ ሕግ ቢኖርም ባይኖርም ግን ሕግ ያግድግ። ቆይ አንዴ ቻው ስንባባልም ቻው ደህና እደሩ ተባብለን ሶስት ቆያለሁ እግዚአብሔር ቆያለሁ ማለት መረጃ እየነገርኳቸው እያለ የእናንተ ነገር በቃሽ። እሺ እንደዛ ሆነ። እኔም ጌሜን ልጫወት። ጂጂ እንገናኛለን፣ በቃ ቻው በሉ። በቃ አስታርቃቸው። አርማ ደቃ። ሄሎ፣ ሄሎ፣ ሄሎ፣ ሄሎ! አትሰሙም? አትሰሙም? ምን ጉር